ቤኪ ከቤራ ስለሚባለው ልጅ ይሄ ወንድማችን እዚህ ጋር የምታዩት ወንድማችን ቤኪ ከቤራ የሚባለው ራቼ ተስፋዬ ስለሚባለው ልጅ መሰረታዊ የሚባል የግንዛቤ ጥረት አለበት አለበት። ራቼ ማለት በታሪክ ለመጀመሪያ ጊዜ በሙሉ አፍሪካ ላይ አንድ መቶ ሶስት ሺህ ሰው ቁጭ ብሎ ላይፍ ላይ የተከታተለው ሰው ሰው ሀገሪቷ ውስጥ ያሉት ብሔር ብሔረሰቦች አንድ ላይ ተደምረው ጊፍት ፑሽ አድርገውለት የአፍሪካ ሪከርድ ያስያዙት ሰው ሰው ነበር ነበር

እንዲ ትፎግረዋለች እኮ በኋላ ሆን አንስቱ አንበሳ ሆኑ ምን አባቱ ነው ያለች ነው የምንፎግረው ደግሞ አይተህ ከሆነ ሁለቴ ነው የሚያጓራው። እኔ ቤት የሚለቀቀው አርስዬ፣ ከዛን ደግሞ አይተህ ከሆነ ከማጓራቱ በፊት ሁለት ጊዜ እንደፈረስ እንዲ የሚያጓራው አስተውላለን። ቤት የሚለቀቀው አንበሳ አንበሳ ነው። እንደ ወረሩ ግን የሆነ ነገር ነው ዜና ነገር ነው መሰለኝ። አዎ፣ ሁለት ስሎሱ ኮን አረ አንተ ቤቱ ቀንድ አለው። እኔ አይቻለሁ። አንዱ በጎመን ቀንድ አደለም እኮ ቀንድ አደለም እኮ የኔ ቤቱ ቀንድ መስሏቸው። የኔ ቤቱ ከከተማ ነው የሚመጣው። የኔ ቤት የሚለቀቀው

የሚያባዘው ኤኒ ጊፍት ያላችሁት አሁን ሰጣለሁ የምትሉ፣ በኋላም ሰጣለሁ የምትሉ ከኮፊያ ጀምራችሁ ያለው ሙሴን አባትህ አሁን አሁን አሁን

ታሪቾ ኮ ግላቪ ሰርቲ ሰከንድ ረካሺ ጋይስ ከሞን ቲሞክ ፋሚሊ ኮግላብረት ወይወይወይሄጋስ ግላብ ላይ አንዱን የአምስት ሺህ ሁለቱን ከቆጠረልን ሀምሳ ሺህ ነው የምንገባው። አንዱን የአስር ሺህ ከቆጠረልን ሀምሳ ሺህ አሸነፍን ማለት ነው። ሳኖ ጋይስ ቲም ወርክ ጎዳሽ ኮሚሽን ኮሚሽን ያለ ቲም ወርክ ኑፍ ለካ መጀመሪያ በዶናት አክቲቭ አድርጎት ነባስ እንደተቀመጠው በዶናት አክቲቭ አድርገው። እሺ ሳሪ ቾኮ ሰርቲ ሰከንድ ዕረት ግሎቪ ካይ ግሎቪ ላይ ፍላወር የምትሰጡ ብሎክ አደርጋቸዋለሁ ጋይስ ነሞት ግላቪ ዕረት ፍላወሪ ኬንም ብሎክ ና ጎዳ ሳሪ ቾኮ ሰርቲ ሰከንድ ዕረት ካይ ግላቪ

ግርም ነው። ዝም ብዬ ማሸነፍ ዝም ብዬ ማሸነፍ ዝም ብዬ ማሸነፍ ይ ብስ እኔ አሸንፋለሁ። አሁን እኔ ጋር ሰው ስላልነበር አጋጣሚ ነበረ፣ ግን ሰው ግ በቃ ስላለ አሁን ሳይዘጋጁበት ትልኩሏ አመለጠ። ኢነስ ተዘጋጁ ብዬ ቪዲዮ ሰርቼ ነው።